ሳችን አጣጥመን ሳንጨርስ ገና በቃ በእውነት ሁሉ ነገር መስመር ይይዛል በምንልበት ሰዓት ደግሞ አሁን ትንሱን አመማት። በአጋጣሚ በትላንትናው ቪዲዮ ወድቃለች። ነስር ነገር አለባት። ያ ነገር አዙሯት ነው የወደቀችው መሰለኝ፣ አላቅም። ወደ ሐኪም ቤት ይዘዋት ሄደዋል። ግን ያው እኔ ለእናንተ መስራት ስላለብኝ ነው ቪዲዮውን ለመቅረጽ የተገደድኩት። አስደስታታለው ትደሰትልኛለች፣ ብሎ የሰው ልጅ በእውነት እኔ ባሰብኩት ሳይሆን አንተ ባሰብክበት መንገዳው ላይ ማለት ቀላል አደለም። ጠንካራ ነሽ፣ ይሄንንም ታልፊያለሽ። አይዞሽ የኔ ልጅ፣ እውነቴን ነው ምልሽ አንቺ ጠንካራ ሴት ነሽ። ከዚህ ሁሉ ነገርም ተሻግረሽ ተሻግረሽ መውጣት ትችያለሽ። በጣም ነው ምወድሽ እግዚአብሔር በሚያውቀው እኔ በጣም ወድሻለሁ በቃላት የሚነገር አይደለም። በእውነት ይሄን ነው መናገርሽ እና አንቺም ታቂዋለሽ ይሄንን። ጠንክሪ፣ በርቺ፣ ጎብዢ እላለውኝ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። አለ ሁላችሁ ክብሩን ሁሉ መዳን ያለሚውሰድ። ያው የሰው ልጅ ሲደሰት ብቻ አይደለም ሲያዝንም እግዚአብሔርን ማመስገን አለብን። ምክንያቱም ሁሉም የሱ ነውና ማመስገን አለብን። እንግዲህ ቤተሰብ ደሳችንን አጣጥመን ሳንጨርስ ገና በቃ በእውነት ሁሉ ነገር መስመር ይይዛል በምንልበት ሰዓት ደግሞ አሁን ትንሱን አመማት። ባጋጣሚ በትናንትናው ቪዲዮ ወድቃለች። ነስር ነገር አለባት። ያ ነገር አዙሯት ነው የወደቀችው መሰለኝ አላቅም። ወደ ሐኪም ቤት ይዘዋት ሄደዋል። ግን ያው እኔ ለእናንተ መስራት ስላለብኝ ነው ቪዲዮውን ለመቅረጽ የተገደድኩት። አስደስታታ አለው ትደሰትልኛለች ብሎ የሰው ልጅ በእውነት እኔ ባሰብኩት ሳይሆን አንተ ባሰብክበት መንገዳው ላይ ማለት ቀላል አይደለም እና ትደሰታለች። ዛሬ እስቲ በቃ ከበቀደሙ ዛሬ በቀደም ያው ሽልማት ተሸልመው ነበር እና ያንን ደስታ ለማጣጣም። ዛሬ እሷን ጠርቶ እሷን ለማስደሰት ሲሞክር እንዲህ አይነት ነገር ሲገጥመው በእውነት ይገርማል። በቃ እግዚአብሔር እኛ ባሰብ ነው ሳይሆን አንተ ባሰብከው መንገድ አውለኝ፣ አንተ ባልከው መንገድ ለዋለ ብሎ ማሰብ በጣም ተገቢ ነው። እውነት ለምንድን ነው የሰው ልጅ ብዙ ነገር ያስባል፣ ብዙ ነገር ያልማል በቃ ብዙ ነገር ለማድረግ ደስታውን ለሚያጣጥምበት ብዙ ነገር ይላል። ግን እግዚአብሔር ደግሞ እኛ ከምናስበው ይልቅ እሱ ለእኛ ይበጃቸዋል፣ ለእነሱ ይሄ ነው የሚሆናቸው ያለውን ነገር ነው የሚያደርግልንና እና እሱ ባሰበበት መንገድ ነው የሚያውለን። የእውነት ገና ደስታቸውን አጣጥመውም ሳይጨርሱ በእንዲህ አይነት ነገር ህይወታቸው እንደዚህ መሆኑ በእውነት በእውነት እኔ በጣም ነው የተሰማኝ፣ ያዘንኩትም በቃ ምን እንደምላችሁ አላውቅም። በቃ ራስ ምታት ነው የለቀቀብኝ እውነት። ራስ ምታት ይሄ ነው ብዬ የምገልጸው አይደለም። ራስ ምታት እውነት ቤተሰብ፣ እኔ ቪዲዮ ስሰራ ለእናንተ ለናንተ ብዬ እንጂ እውነት ሞራሉ ኖሮኝ አይደለም ታቁኛላችሁ ሞራሉ ሲኖረኝ እንዴት እንደምሰራ ቪዲዮ። አሁን ግን ውስጤ ልክ አይደለም፣ እና ያው ይሄ ነው ብዬ መግለጽ አልችልም። እኔ በቃ በነገሮች መደራረብ በጣም ውስጤ የተጎዳው፣ በጣም ነው ያዘንኩት። እውነት ምን እንደምል አላቅ። ኧረ እግዚአብሔር ይሁነን እንጂ ምን እንደምል አላቅ? ምን አይነት ክፉ ልጆቼ ላይ እንደደረሰ እኔ አላቅም። ምን አይነት ክፉ በቃ ሁለት ይሄ ይሄ እኔ አላቅም። በኢየሱስ ይሁን ለበጎ ነው፣ ለበጎ ነው። እኔ ሌላ ምለው ነገር የለም። በቃ ጌታ ያደረገውን እኔ ምን ልል እችላለሁ? ለበጎ ነው ብዬ ከማለፍ በስተቀር በቃ እግዚአብሔር ላይ ያስችል አይሰጥም፣ አይደል? ሁሉን ነገር እንድንችል አድርጎ ይሰጠናል። እና ለበጎ ነው። በቃ የሆነው ይሁን። ምን ማድረግ እንችላለን? ምንስ እናደርጋለን? በጌታ በኢየሱስ ይሁን። ለመልካም ነው ይሁን። የሰው ልጅ ታሞም እንቅፋትም መጥቶት ምንም ነገር ሆኖም ያንን ቻሌንጆች ያልፋል። ማለፉ አይቀርም። በቃ ይሄ የህይወታቸው አንዱ እንቅፋት ነው። ግን ማማረር አልፈልግም፣ በቃ እግዚአብሔርን ማማረር አልፈልግም እኔ ለምን በዚህ አፌ እያመሰገንኩት ነው ጌታን። አሁንም በዚህ አይነት ድካም ውስጥም በእንዲህ አይነት ነገር ውስጥም እግዚአብሔር ይመስገን ነው የምለው እንጂ ማማረር አልፈልግም። በዛ በቃ በቃ ፈተናቸው በዛ። በእውነት አሁን በዛ በቃ ምርር የሚያደርግ ነገር ነው። ስለዚህ እግዚአብሔር ይመስገን ልበል እንጂ ባማረርኩኝ ቁጥር እየጨመረ ነው። በቃ ማማረር፣ ማጉረምረም፣ ማለቃቀስ ምናምን በበዛ ቁጥር ነገሮች እየበዙ ነው ያሉት። ስለዚህ እኔ እግዚአብሔር አምላክ መፍትሄ ይሁነን፣ ጌታ መፍትሄ ይሁነን እንጂ ይሄ በዛ በጣም ነው የሚያስጠላው እንዲህ ዓይነት ነገር እውነት። ኧረ በየሱስ ስም። እንግዲህ ቤተሰብ እንዴት እንደሆነ ባላቅም፣ እኔ ደውዬላቸዋለሁ የሚብስባት ከሆነ ወደ እኔ ይዟት እንዲመጣም ነግሬዋለው ብቻ ግን ነስር ነገር ነው። ካፍንጫዋ ወጥቶ እንደማዞር ማዞር አርጎ የጣላት አላቅም። እንግዲህ ሕክምና ደግሞ ይዘዋት ገብተዋል። ያው ሐኪሞች ምን እንደሚሉ አላቅም። ይህም ቪዲዮ ስቀርጽላችሁ አላቅም ግን ደውዬ እሱንም ጠይቀዋለው ጠይቄው መቀርጽ ይሆናል ብቻ ግን በእውነት ለምንድን ነው እንደዚህ አይነት ፈተና እነዚህ አይነት እነዚህ ልጆች ላይ እየበዛ ያለው ምን እንደሆነ አላቅም። ምን አይነት ክፉ አይን ውስጥ ገብተው ይሆን እኔ ምን እንደሆኑ አላቅም። እግዚአብሔር ይወቃው። እኔ በጣም ነው በእውነት የደነገጥኩት፣ ምን እንደምዱላ አላቅም። በቃ በጣም ነው የደነገጥኩት እውነት ለመናገር አንዳንዴ ችግር ሲደራረብ በቃ ምን እንደምንልና ግራ ይገባናል። ምን እንደምንናገር ግራ ይገባናል። እውነት ለመናገር እውነት አሁን እነሱ ገና ደስታቸውን አጣጥመው በቃ የራሳቸውን ላይፍ ደግሞ ለመጀመር ገና አንድ ብለው ሊጀምሩ ሲሉ እንዲህ አይነት ነገር ሲመጣ እንደው ምን ይባላል በእውነት እኔ እግዚአብሔር ማማረር አይሆንብኝ፣ ግን ላማርረውም አልፈልግም ምክንያቱም በድካማችንም በማግኘት በማጣትም በመታመን በመዳንም ውስጥ እግዚአብሔርን ማመስገን አለብን። ግን በጣም በጣም በቃ ይሄ ነገር ለምን እንደዚህ የተከታተለን እንዳለ ባላቅም እግዚአብሔር ሁሉን የሚያደርገው ለበጎ ነው ብዬ ወስዳለሁኝ። ትንሱዬ በጣም እውነት ምን እንደሆነች አላቅም። ትንሱዬ በጣም ነው የምወድሽ ምን እንደሆንሽ ባላቅም እባክሽን በቃ ከዚህ ከሆስፒታሉ በኋላ ወደ እኔ ብትመጪ ብዬ አስባለሁ። አላዛርም ይዛሃት ብትመጣ ደስ ይለኛል። በቃ ይዛሃትና በእውነት ሲሄዱ ራሱ ቤተሰብ በእውነት እንዲሄዱ ሳልፈልግ ነው ከኔ ጋር ተነስተው የሄዱት። በቃ ትንሽ ጊዜ ኔ ጋር ቢቆዩ በቃ ቢቀመጡ ይሆናል አይደለ እውነት በቃ ከሚዲያ ራሱ ማለት ነው ለተወሰነ ጊዜ እንዲርቁላ ፈልጌ ነበረ። በቃ ባይሰሩና ዝም ብለው ቢቀመጡ ብዬ አስቤ ነበር። ግን ያው ልጅ እንግዲህ ወላጅ የሚለውን አይቀበልምና ካሊርን ካሊርን ብለው ተነስተው ሄዱ። አሁን ደግሞ እንዲህ አይነት ነገር መጣ። እባካችሁን ወደዚህ ኑ ነው ብዬ ምላቸው። ሌላ ምንም ልል አልችልም። በእውነት ነው የምላችሁ እኔ አንዳንዴ በቃ የሚጻፉ ኮመንቶችን ምናምንም ምናምንም ሳይ በቃ ይሄን ያህል በቃ የሰው ዓይን ላያቸው ላይ እንትን ካለ ትንሽ ጊዜ ከሚዲያ ቢርቁና ራሳቸውን ዘና ቢያረጉ ብዬ አስቤ ነበር። ግን እነሱ ሊሰሙኝ አልቻሉም። ምን ላለውኝ? እኔ ልጄ ናት በእውነት። እግዚአብሔር ሆይ እችን ልጅ እያት፣ በደም ሸፍናት አንተ ጠብቃት፣ በቃ አንተ ከልላት፣ ከክፉ ነገር ሰውራት ብዬ ከመጸለይ ውጪ ምንም ላደርግ አልችልም። አሁንም የምለው ነገር ቢኖር አንተ ጠብቃት ነው ማለት የምችለው፣ አንተ ከልላት፣ አንተ ሸፍናት ነው ማለት የምችለው። ሁለቱንም ልጆችን አላዛርንም፣ ትንሱንም እግዚአብሔር አምላክ በደሙ ይሸፍናቸው፣ እሱ ይጠብቃቸው፣ ከክፉ አይን ይጠብቅልኝ እንጂ እኔ የምለው ነገር ጥፍት ብሎኛል። እውነት ለመናገር አሁን እነሱ ትናንትና የመጡበት ነገር አላዛር እሷን ለማስደሰት ስጦታ ይዞ መጥቶ እንደገና የመጣችበት የመጣችበትን ነገር እንኳን ጨርሳ አጣጥማ ሳታይ ያ ነገር መከሰቱ እኔ በጣም ነው ያዘንኩት። እውነት ለመናገር በቃ ይሄ ነው ብዬ መናገር የማልችለውን ነው። እውነት ምንድን ነው እንደዚህ አይነት ፈተና? ምንድን ነው እንደዚህ አይነት ጭንቀት? ይሄ ምን አይነት ነገር ነው እውነት። በኢየሱስ ስም፣ እኔ እንደዚህ አይነት ነገር እኔ ቻሌንጅ አውቃለው፣ ሰው ፈተና ሲገጥመው አያለው። አዎ መቼም ጥሩ ነገር ለማግኘት መፈተን ያለ ነው። ግን እኔ በዚህ ልክ እኔ አይቻላቅም። በእውነት እግዚአብሔር አምላክ ከእነሱ ጋር ይሁን። በእውነት ቤተሰብ፣ እናንተም ጸልዩላቸው፣ በቃ በእውነት ሙስሊሞቹም፣ ኦርቶዶክሶቹ፣ ጴንጤዎቹ፣ ካቶሊኮቹ። በየእምነታችሁ በየእምነታቸው ጸልዩ፣ በእውነት ጸልዩላቸው። እኔ ሌላ ምንም ልል አልችልም። በቃ እነዚህ ልጆች ጸሎት ነው የሚያስፈልጋቸው እንጂ ምን ልበል። እኔ ግራን የገባኝ በቃ ምን እንደምል ራሱ ማለት ነው እና ያሉበት ነገር በጣም የሚያስጠላ ነው። በቃ አንዱን አለፍን ሲባል አንድ እንደገና፣ ይሄን ተሻግረን ተደሰትን ሳይባል ሌላ። ኧረ ይሄ በጣም ከባድ ነው። በጌታ በኢየሱስ ስም እኔ እንጃ አላቅም። በስልክ በጣም ለረጅም ሰዓት ከአላዛር ጋር አውርተናል፣ ግን ትንሱን ትረፍ ብሎኝ ላወራት አልቻልኩኝም። ያው ያለችበት ሁኔታ ጥሩ አደለም እና ቆይ ትረፍ አሁን አታዋሪያትን ብሎ ስላላይ ነው የእሷን ሁኔታ በግልጽ ልነግራቸው ያልቻልኩት። ለምን እሱም ያለችበትን ነገር በደንብ ስላላረጋገጠ ስትነቃ እና ያለችበት ሁኔታ ሲረጋገጥ ታዋሪያት አለሽ ብሎ ስላላይ ነው ያላወራኋት። ነገ ግን በስልክ ወይሷን ወይ አላዛርን እያወራሁኝ ቀርጫ ገርብላችኋለሁ። ይሄንም ማደርገው ግን ይውላችሁ ለወሬም አይደለም። ምንድነው ምናምን ነገር የምትሉት ሉት ልትኖሩ ትችላላችሁ። ኮመንት ላይ አስቀያሚ ጽሑፍ የምትጽፉ ሰዎች አላችሁ። ግን ለዛ ሳይሆን እናንተ ወድቀው ወድቃ አይታችሁ ተመልሶ ምን ላይ ነው ያለችው የሚለው ነገር ስለሚያሳስባችሁ ነው እየቀረጽኩኝ እንጂ አይምሮዬ ተረጋግቶ አይደለም፣ ውስጤም ጨክኖ አይደለም። ግድ መቀረጽ ስላለበት ካለው ነገር ላይ 10 ደቂቃና 15 ደቂቃ ከላው ላይ ለእነዚህ ሰዎች ባካፍል ትንሽ ይረጋጋሉ በማለት ነው። እና ቤተሰብ፣ ምንም አትሆንም ትንሱ እግዚአብሔር አለ መድኃኔ ዓለም ይጠብቃታል። እግዚአብሔር ያሰበውን ከግብ ሳያደርሱ እግዚአብሔር የጀመረውን ከግብ ሳይጨርስ አንጠልጥሎ የሚያስቀራ አምላክ የለንም። እኛ የተደገፍነው አምላክ ሸንበቆ አይደለም። እውነት ጠንካራ አምላክ፣ የሚያበረታ አምላክ፣ የሚያጠነክረን ነው ከኛ ጋር ያለው። እና እግዚአብሔር ይመስገን፣ እሷም ትበረታለች፣ ትጠነክራለች፣ ምንም አትሆንም። አይዟችሁ፣ አትደንግጡ፣ ነገሮች ሁሉ ለበጎ ናቸውና ሁሉም ሲመጣ ለበጎ ነው። በቃ መፈተን ለበጎ ነው። እንደዚህ አይነት ነገር ሲመጣ ለበጎ ነው። በቃ ቻሌንጆችን ማለፍ መቻል እንደሚችሉ እግዚአብሔር ሊፈተናቸው ሲል ሊሆን ስለሚችል ፈተናን በጸጋና በበጎ ማለፍ ጥሩ ስለሆነ እናንተም አትደናገጡ፣ ምንም አትሆንም፣ እግዚአብሔር ከጎኗ አለ አይዟችሁ ለማለት ነው ይህም ቪዲዮ የሰራሁት ብዙዎቹ ታዲያ ምን እናርግ ምናምን አቴጅም ልጆች ጋር ምናምን የሚሉ ብዙ አይነት ኮመንቶች እንደሚመጡ አውቃለሁ። ግን ሁሉ ነገር የሚሆነው ለበጎ ነው። እሷ ካልመጣች እኔ መሄድ የግድ ነው። ምክንያቱም ልጄ ናት። በቃ እሷ ካልመጣች እኔ መሄድ የግድ ነው። ስለዚህ ትንሱዬ አይዞሽ፣ በርቺ አንቺ ጠንካራ ነሽ፣ ጎበዝ ነሽ፣ ብዙ ነገር ማለፍ ትችያለሽ። ይህንንም ይሄንንም ትሻገር ያለሽ፣ አይዞሽ የኔ ልጅ እሺ፣ በርቺ። በጣም ነው የምወድሽ። ይሄን ቪዲዮ ነቅተሽም ብታዩም በኋላም ደግሞ ድነሽም ብታዩም ይሄ ቪዲዮ ያው የግዴታ ማየትሽ ስለማይቀር ላንቺን መልዕክት ነው። በጣም ጠንካራ ነሽ፣ ይሄንንም ታልፊያለሽ፣ አይዞሽ የኔ ልጅ እውነቴን ነው የምልሽ። አንቺ ጠንካራ ሴት ነሽ። ከዚህ ሁሉ ነገርም ተሻግረሽ ተሻግረሽ መውጣት ትችያለሽ። በጣም ነው ወድሽ፣ እግዚአብሔር በሚያውቀው እኔ በጣም ወድሻለሁ። በቃላት የሚነገር አይደለም፣ በእውነቴን ነው የምነግርሽ። እና አንቺም ታቂዋለሽ ይሄንን። ጠንክሪ፣ በርቺ፣ ጎብዥ እላለሁኝ። መታመም ምንም አይደለም፣ አትመመኝ አይባልም፣ ማረኝ ነው የሚባለው። እና እግዚአብሔር አምላክ ይምርሻል፣ ያበረታሻል፣ ያጠነክርሻል። ጎበዝና ብርቱ ጠንካራ ልጅ ትሆኛለሽ። አላዛርም አትደናገጥ፣ አይዞክ። ትድናለች፣ ምንም አትሆንም። እግዚአብሔር ከጎናችሁ ያለው እኔም ጸልያለሁ። ያለው ያው እናት በጸሎት ነው ልጆቿን የምታግዘው። ጸልያለሁ፣ እግዚአብሔር ይረዳናል። አይዟችሁ። አላዛር አንተም አትደናገጥ። አበርታት፣ አጠንክራት፣ ጎበዝ ነሽ በላት። ነገሮችን መሻገር የምትችል ጠንካራ ልጅ ናት። ስለዚህ አንተም አትደናገጥ፣ አይዞ ክሽል እንጂ ሁላችሁም እግዚአብሔር ይባርካችሁ። እና ቤተሰብ እኔ ሌላ የምለው ነገር ምንም የለም እናንተ በርቱ ከማለት ውጪ ይሄ ያለ ነገር ነው በፍቅር ላይ ቻሌንጆች። ህመም ያጋጥማል። በሰው ጠላት ሊነሳባችሁ ይችላል። እንደገና በኢኮኖሚ መውደቅ አለ። በብዙ ነገር በእውነት በብዙ በቃ በብዙ በሰው መጠላት ሊኖር ይችላል። በጣም በብዙ ጥንዶች በጣም በብዙ ይፈተናሉ፣ እና እኔ የምለው ነገር ቢኖር አላዛር ጠንክር፣ አንተ መበርታት አለብህ። ከአሁን እሷ ታማን ያለችውና አንተ መጠንከር አለብህ፣ መበርታት አለብህ፣ እሷን ማበርታት አለብህ። ተሽሏትን ብትወጣ እሷን አይዞሽ ማለት አለብህ። በቃ ይሄ እናንተ ፈተና ነው። በቃ አንዱን ተሻገርን ስትሉ ወደ አንዱ አንዱን ወጣን ስትሉ በአንዱ አንዱ እንደዚህ ነው ሲባል በሌላ የሚመጣባችሁ ይሄ የእናንተን ጥንካሬና ብርታታችሁን እግዚአብሔር ሊያይ ስለሆነ የእናንተን ጥንካሬ ማሳየት አለባችሁ። ስለዚህ አላዛር አሁንም ቢሆን በርታ ጠንክር፣ ነው የምልህ። ትንሱዬ አይዞሽ፣ የእናት እግዚአብሔር ካንቺ ጋር ይሁን። እውነት በደሙ ይከልልሽ፣ እሱ ይጠብቅሽ፣ ከክፉ ይሰውራችሁ። እውነት ክፉ ዓይንን ከእናንተ ላይ የያዝ። ሌላ እኔ በቃ ማለት የምችለው ነገር የለም። ሌላ ቀሪውን በስልክ ነው የምከታተላችሁ፣ እደውልላችኋለሁ። ይዛሀትና ብዬሽ ነው የምልህ አላዛር። የእውነት ነው የምነግርህ። በቃ ልክ ከሆስፒታል እንደወጣችሁ ወደ እኔ ብትመጡ ደስ ይለኛል። ኑ በቃ መምጣት አለባችሁ እኔ መጀመሪያም አትሄዱ ብያችሁ ነበረ ትንሽ ጊዜ 15 ቀን አንድ ወር ብትቀመጡ ምን ትሆናላችሁ ምንም አትሆኑ ተንቀሽቀሻችሁ ተነሳችሁ የምትሄዱት ለማንኛውም አሁንም ቢሆን አረፈደም ከዛ እንደወጣች ይዛሃትና እኔ ጋር ስትሆን እረፍ ትላለች ይዛሃትናና እረፍት ታደርግ ብዬ እላለሁ አላዛርዬ አይዞክ ትንሱዬም አይዞሽ ቤተሰብም አትደናገጡ ምንም አይሆንም፣ ትድናለች። አይዟችሁ አይዟቹ ብዬ እላለሁኝ። እና ቤተሰብ ይሄን ይመስላል። ደጋግሜ ተናገር ያለው ለእናንተ ይሄ ቪዲዮ የተሰራው እናንተ ተጨንቃቹ ስትውሉ ስታድሩ እንዳትጨነቁ ለኛ ኦዴንሶች ለኛ ቤተሰብ ለሆኑ ስለና አላዛር ስለሚጨነቁ ስለና አላዛር ስለሚመለከታቸው እና አላዛርና ትንሱ ምንም አይነት እንቅፋትና ጉዳት እንዲነካቸው ስለማይፈልጉ ቤተሰብ አይዟቹ ብለው ስለሚያበረታቱን፣ በስቃያችን ለሚያለቅሱት፣ በድካማችን አብረውን ለሚደክሙት፣ በሀዘናችን አብረው ለሚያዝኑት፣ ስንደሰት አብረው ለሚደሰቱት፣ በሁሉ ነገራችን ከጎናችን ላሉት ለእኛ ኦዲንሶች ነው ቪዲዮ የሰራሁት እንጂ የመስራት ሞራሉ ኖሮኝ አይደለም። እያያችሁኝ ነው ያለሁበትን። በቃ እውነት ውስጤ ልክ አይደለም እና ለእናንተ ነው፣ አይዟችሁ ልላችሁ ነው። ያው ደውዬ አላዛርን አናግሬዋለሁ፣ ቀደም ቀደም ብዬ ተናግሬያለሁ፣ አናግሬያለሁ። ትንሱን ላገኛት አልቻልኩም፣ ግን ትንሱን ሳገኛት ደግሞ ሌላ ቪዲዮ ሰራላችኋለሁ። አይዟችሁ አይዟችሁ። በቃ አትጨናነቁ። እሺ፣ ጸልዩ። ባላችሁበት ጸሎት አድርጎ በቃ ሁላችሁም ጸልዩ እና እግዚአብሔር ከኛ ጋር ይሆናል። አሁንም ከኛ ጋር ነው። እሱ ትክክል ነው፣ ተሳስቶ አያውቅም። የሚያደርገው ሁሉ ትክክል ነው እና እግዚአብሔር ይመስገን። ላለው ቤተሰብ በጣም ወዳችኋለሁ። ደህና ሆኖልኝ